ስፖርቱ በክልል አካባቢ በጣም ነው የሚዘወተረው። ነገር ግን ያንን ይሄ ያለውን ፖቴንሻል ይዞ ወደ ዓለም አቀፍ በማቅረፍ ደረጃ ሀገራችን እንድትታወቅበት ሜዳሊያ ከማግኘት ደረጃ የተደረጉ እንቅስቃሴዎች አናሳ ነበሩ። ያም ደግሞ በመንግስት በኩል ሊሰጠው ይገባ የነበረውን ትኩረት እንዳያገኛ አድርጓል። በኢትዮጵያ ረዘም ያለ የተዘውታሪነት ታሪክ ያለው የካራቴ ስፖርት በሳይንስ ያልተደገፈ በመሆኑ እድገት ሳያሳይ ቆይቷል። ይሁን እንጂ ከቅርብ ጊዜ ወዲህ መንግስት ለስፖርቱ ዘርፍ በሰጠው ልዩ ትኩረት የኢትዮጵያ የካራቴ ስፖርት መነቃቃት ጀምሯል። ለዚህም ማሳያው ኢትዮጵያ 15ኛውን የምስራቅ አፍሪካ ካራቴ ሻምፒዮና ለማስተናገድ ታጭታለች። በመጪው ታህሳስ ወር አጋማሽ የሚደረገው እና 14 ሀገራት እንደሚሳተፉበት የሚጠበቀው ሻምፒዮና ለኢትዮጵያ የካራቴ ባለሙያዎች ምን አንድምታ ይኖረው ይሆን? እኔ አንድ ምሳሌ እስራኤል እስከ ፈረንሳይ ሀገር የነበርኩበት ክልል የውጭ ዜጋ ነኝ። እኔ ጥሎ ማለፍ ብቻ ነው መሳተፍ የምችለው፣ አለዛ በቡድን ገብቼ መሳተፍ እችላለሁ እና በአመት እስከ ሦስት እስከ አራት ውድድር ማድረግ እችል ነበር። እኔ እንግዲህ አስብ፣ በአመት ሁለት ውድድር አድርገህ ያውም ካለፍክ እኮ ነው። ክልል አልፈህ እንደሆነ ብሔራዊ ሻምፒዮና ልትወዳደር ትችላለህ። ምን እናረግ? እኔ የምልህ እኮ እኔ አጋጣሚ አንድ ማፑቶ የድኩኝ ጊዜ አንድ ሴኔጋል አሰልጣኝ ስንጫወት ምን አለኝ። ኦፕን ስፔን ሄጃሉ አለ፣ ኦፕን ፓሪ ሄጃሉ አለ፣ ኦፕን ኢስታንቡል ሄጃሉ አለ። ሶስት ኦፕን ማለት ከፍተኛ ደረጃ ካራቴ የሚሰሩ ተወዳዳሪዎች። እኛ እዚህ በመንደር ሻምፒዮና ነው ሄደን ምን እኛ ምን የነበረው በ2012 የካራቴ ህግ ነው። አንድ ተወዳዳሪ ደግሞ ከሀገሩ ሄዶ ሲወዳደር ወይ በሚያውቅ ሰው በሚመዘን ጊዜ የመጀመሪያው ክራይቴሪያ የሚሆነው ህግ ማወቅ ነው። ህግን ካላወቅ በአየር ላይ በተበር እንኳን ውጤታማ አትሆንም። የአንድ ውድድር ህግን በደንብ ማወቅ ለአንድ ሀገር ወይም ለአንድ ስፖርተኛ ትልቅ ውጤታማ ያደርጋል። እኛ ብዙ ጊዜ የምንሸነፈው ልምድ በማምጣት ነው እና አሁን ኢስት አፍሪካው ለዓለም ሻምፒዮና በደንብ ያደራደረናል። አንደኛው ማለት ነው። ከዛ በተጓዳኝ ደግሞ ምንድነው ለማይወዳደረው ተወዳዳሪ ደግሞ ትልቅ ተስፋ ይዞ ነው የመጣው። በሚቀጥለው እኔ ደግሞ የተሻለ እወዳደራለሁ የተሻለ አመጣለሁ፣ ይላል። ስለዚህ ኢስት አፍሪካ ላይ አሁን ብዙ ሀገሮች ይመጣሉ። ከሚመጡት ሀገሮች ደግሞ ህግ ስለማናቅ ነው እስካሁን ከጨዋታ ውጪ የምንሆነው ነው። አሁን ግን ህግ ስላወቅን ስላወቅን ጥሩ ነገር እናመጣለን። ወደፊትም ጥሩ ስፖርተኞች እናገኛለን ብዬ ተስፋ አደርጋል። ብሔራዊ ፌዴሬሽኑ በስሩ ከሚተዳደሩ ስታይሎችና ባለሙያዎች ጋር በትብብር የመስራት ፍላጎት አለው የሚሉት የፌዴሬሽኑ ፕሬዝዳንት ለካራቴ እድገት በቁጭት መስራት አለብን ብለዋል። ተወዳዳሪ እንሁን፣ ወደ ዓለም አቀፉ እንምጣ። በዓለም አቀፉ ሲስተም ለመዳኘት በዓለም አቀፉ ሲስተም ተወዳዳሪ ለመሆን ራሳችንን እንሽጥ። አዲሱ ስራ አስፈጻሚ እንደ ፕላን የያዝነው ምንድን ነው? በሚቀጥሉት ጥቂት ዓመታት ውስጥ ኢትዮጵያ በአፍሪካም ሆነ በዓለም አቀፍ ደረጃ የምታሳትፋቸው ዳኞች፣ አሰልጣኞች፣ ስልጠና የሚሰጡ የቴክኒክ ኃላፊዎች እንዲኖሩን ማረግ ዋናውና ትልቁ ግባችን ነው።